ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ጋ ሰላም ሁሉ መልካም፣ እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። እንኳን ወደ አቤ ፊደል አካዳሚ በደህና መጣችሁ እያልኩኝ ዛሬም እንደተለመደው የአማርኛ ትምህርቶችን እየላችሁ መጥቻለሁኝ። ከባለፈው የቀጠለ አረፍተ ነገር መመስረት ሙሉ የሆነ አረፍተ ነገሮችን፣ አጭር አጭር የሆኑ ነገሮችን እየመሰረት እንገኛለን። ሁሌም የሚቀጥል ይሆናል። ቪዲዮ ደግሞ ሁሌ የሚደርሳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ መከታተል ትችላላችሁ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን ማግኘት ትችላላችሁ። ወይም ዋትሳፕ፣ ቴሌግራም እንዲሁም እናንተ በሚመቻችሁ አማራጭ ሁሉ በሚመቻችሁ ሰዓት እየሰጠን እንገኛለን። የገባችሁ ብታናገሩን፣ እንዲሁም ቪዲዮ ብትከታተሉ ታተርፉበታላችሁ። ዛሬ ቀጥታ ወደ ትምህርቶ እንቀጥላለን። እዚህ ጋር እንቀጥላለን። እዚህ መ ይላል መ መ ል ል ካ ካ ም ም ነ ነ ት ት ሲነበብ አጠቃላይ ምን ይላል? መልካምነት ይላል። መልካምነት መልካምነት። እዚጋ ደግሞ ለ ለ ራ ራ ስ ስ ሲነበ ሲነበብ ምን ይላል? ለራስ ይላል። ለራስ ለራስ እዚህ ደግሞ ነነ ው ው አጠቃላይ ስናነበው ይሄ መልካምነት ይሄኛው ደግሞ ለራስ ይሄ ነው። አጠቃላይ መልካምነት ለራስ ነው ይላል። መልካምነት ለራስ ነው። ኦኬ፣ አሁን ደግሞ እዚኛው ጋር እንግባ። ሁ ሁ ሉ ሉ ም ም ሲነበብ ሁሉም ሁ ሉ ም ሁሉም ይላል። እዚህ ጋር ደግሞ

ሁሉም እዚህ ደግሞ ነገር እዚህ ደግሞ በጊዜው ይሄ ውብ ይሄ ደግሞ ነው። አጠቃላይ ስናነባው ይናል ሁሉም ነገር በጊዜው ውብ ነው ይላል። ሁሉም ነገር በጊዜው ውብ ነው ኦኬ። አሁን ደግሞ እዚህ ጋ ንግባ ለ ለ መ መ

መስራት መስራት መስራት ከዛ እጅጋር ደግሞ ያ ያ ስስ ፈፈ ልል ጋ ጋ ልል ሲነበብ ያስፈልጋል ያስፈልጋል አጠቃላይ ሙሉ ሲነበብ ለመኖር መስራት ያስፈልጋል። ለመኖር መስራት ያስፈልጋል። ኦኬ። እዚህ ጋ ደግሞ ለ ለመመብ

ጋ ጋ ል ል ሲነበብ ያስፈልጋል ያስፈልጋል። አጠቃላይ ለመብላት ይላል። ለመብላት መስራት ያስፈልጋል። ለመብላት መስራት ያስፈልጋል ይላል። ለመብላት መስራት ያስፈልጋል። ኦኬ

ይ ሁ ሁ ን ን ል ል ን ን ሲነበብ ይሁንልን ይላል። ይሁንልን አጠቃላይ መልካም አዲስ አመት ይሁንልን። በአዲስ ዓመት የተሰራ ቢሎ ስለሆነ ነው። መልካም አዲስ ዓመት ይሁንልን።

ፍ ሲነበብ ምን ይላል? ለእንቅልፍ ይላል። ለእንቅልፍ ለእንቅልፍ። እዚ ደግሞ ጥ ጥ ሩ ሩ ጥሩ ጥሩ ነ ነ ው ነው ነው። አጠቃላይ ስናነበው ቡና መጠጣት ለእንቅልፍ ጥሩ ነው ይላል። ቡና መጠጣት ለእንቅልፍ ጥሩ ነው። ውድ ቤተሰቦች ለዛሬው ያለን እዚህ ጋር ያበቃል። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮዎችን እየላችሁ መጣለው ቪዲዮ እንዲደርሳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን በመጫ ኖቲፊኬሽን እያበራችሁ ሁሌ የሚደርሳችሁ ማድረግ ትችላላችሁ። ኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ እየገባችሁ እኛ ማናገር ትችላችሁ። እናንተን በሚመቻችሁ ሶሻል ሚዲያ አማራጮች እና እናንተ በመቻችሁ ጊዜ አመቻችተን እንሰጣለን። ባይ ባይ፣ ደህና ሁኑ።